የኮሪደር ልማትና ከተሞችን ውብ እንዲሁም ለነዋሪዎች ምቹ የማድረግ ስራ በሀገሪቱ ታሪክ ለመጀመሪያ ጊዜ መከናወን ከጀመረ ሰነባብቷል። ይህም የስራ ዕድል ከመፍጠር ባለፈ አዲስ የስራ ባህልን በማስተዋወቅ ረገድ የጎላ ሚና ተጫውተዋል። በየትኛውም መስክ በአዲስ አበባ ከተማ ውስጥ እየተሰሩ የሚገኙ የልማት ስራዎች በተያያዘላቸው የጥራትና የጊዜ ገደብ ተጠናቀው ለሀገር ኢኮኖሚያዊ ጠቀሜታ መስጠትም ጀምረዋል። እነዚህ የልማት ስራዎች ከሚፈጥሩት የስራ መነሳሳት ባሻገር የባለቤትነት ስሜትን ሲፈ ጥሩም ታይቷል። እነዚህም ፕሮጀክቶች ተዟዝሮ የተመለከቱ ለጠቅላይ ሚኒስትሩ ተጠሪ የሆኑ ተቋማት አመራሮች እና የብልጽግና ፓርቲ አባላትም ይህንኑ ይመሰክራሉ። የመጀመሪያ ነው። ለሀገራችንም ለአፍሪካም ተምሳሌት መሆን የሚችል ነው። ፕሮጀክትን ጀምሮ የመጨረስ በአጭር ጊዜ ውስጥ በማይታመን ሁኔታ አጠቃላይ አካባቢውን ገጽታ የቀየረና የህብረተሰቡንም የስራ ባህል አመለካከቱንም የቀየረ ነው። በፊት በመደበኛ ሰዓት እራሱ ማይሰራ እነኚህ ፕሮጀክቶች ሲሰሩ እስከ ንጋት ድረስ 24 ሰዓት በተለያዩ አማራጮች ሲሰራ የነበረ መሆኑንም አይተናል። ነገር ግን ይሄ ግንዛቤ በዚህ መልኩ ባይፈጠር ኖሮ ሰው ሁሉንም ያውቃል ሁሉንም ዞሮ አይተዋል ለማለት ስለሚያስቸግር እንደዚህ አይነት ነገሮች ይበረታታሉ ማለት ነው። የሰው ልጅ ምግብ ብቻ አይደለም የሚያስፈልገው በነገራችን ላይ አእምሮውን ማደስ አለበት። መናፈስ አለበት። ወክ ማድረግ አለበት። መዝናናት አለበት። ሰው አንድ ቦታ ላይ ተቸክሎ አይቀርም። ለውጥ ያስፈልጋል። ለውጥ በምንወርበት ጊዜ፣ አንዳንድ ንቅናቄዎች በምንወርበት ጊዜ ከለመንበት ኢንቫይሮመንት ለመውጣት እንቸገራለን። ነገር ግን መልካም ነገርንም ይዞ ይመጣል። መልካም ነገርንም ይዞ ይመጣልና ያየሁት ቀጣይ ደግሞ አዲስ አበባ ብዙ የምናያት ውጭ ሀገር ላይ የምናያቸው ዘመናዊ ከተሞች ተምሳሌት ልትሆን ትችላለች፣ አንዷ ልትሆን ትችላለች የሚል ነው። የፕሮጀክቶች መዘግየት የሀገርን ኢኮኖሚ እያቀጨጩ ዜጎችን ለምሬት ሲዳርግ የቆየው ተግባር ነበር። ይህ ዛሬ ላይ ታሪክ እንዲሆን ከማድረጉም ባሻገር የበለጸገች ሀገርን እውን ለማድረግ የሚደረገውን ጥረትም አግዟል። ኢትዮጵያ የተፈጥሮ ሀብቷን ተጠቅማ ወደ ውጤት መቀየር አስፈላጊ እንደሆነም ይታመናል። ለዚህ ደግሞ እየተከናወኑ የሚገኙ የልማት ስራዎች ማሳያ ናቸው። ፕሮጀክቶች በዘገዩ ቁጥር ነው ራሳቸውን እየበሉ መጡ። ስለዚህ ይሄ በአጭር ጊዜ ፕሮጀክቶችን ማጠናቀቅ አንዱ የብልጽግና ተምሳሌት ነው የምንነው ነገር ነው ያለኝ። በእነኚህ ፕሮጀክቶች ደግሞ የወሰድኩት ምንድን ነው፣ ወደ 112 ሺህ የሚሆን ሰራተኛ የስራ እድል አግኝቶ በተለያየ ሙያ ላይ ተሰማርቶ እየሰራ እንዳለና በፊት ከነበረው ሙያተኛ በበለጠ ሁኔታ የስራ እድል ተፈጥሮ እንዳለ ነው መገንዘብ የቻልኩት። በህዝብ አቅምና በዚሁ በአገሬው አቅም ነው እየተሰራ ያለው እና በጣም ተስፋ ያለው ነው። አገራችን ኢትዮጵያ ብንሰራ ብናስብ፣ ብናልም ምን ያህል ተስፋ ያላት ሀገር መሆኗን ለማየት የሚያስችል ተግባር ነው እና ምንም ሳይለመን ኮሪደር ልንሰራ ነው ብለን ሳይለምን እንዲሁም በልማት የሚነሱ ሰዎች ደግሞ ከቀያቸው ሲነሱ ሳይንገላቱ ለእነሱ የሚገባቸውን ነገር ህይወታቸውን የተሻለ ህይወት እንዲኖራቸው የሚያደርጉ ቦታዎችንም መኖሪያ ቤቶችም የቢዝነስ ቦታዎችንም እየሰራ ያለ ነው እና ዊን ዊን አፕሮች ነው። መንግስትም በጣም የሚኮራበት፣ ህዝቡም ደግሞ የሚጠቀምበት የሚኮራበት፣ ንጹህ አየር እየተነፈሰ የሚኖርበት ነው እና እጅግ በጣም ደስ የሚል ነው ልምምድ ለሰራተኛውም ውጤታማ እየሆንኩ ነው ለነገው ስራ የሚያነሳሳ አይነት ጉዳይ ነው የሚሆነውና ይሄ ደግሞ በሌላ እይታ የባለቤትነት ስሜትን የሚፈጥር የኔ ነው ሀገር የሚለውን ነገር እንደዚህ ለምቶ ሲታይ የባለቤትነት ስሜትም የሚፈጥር ነው። በአዲስ አበባ የተጀመሩና የውበት ብሎም የኢኮኖሚ መሰረት የሆኑ ስራዎች በተለያዩ የሀገሪቷ ከተሞች እየተስፋፉ ይገኛሉ። ታዲያ ይህንን ተግባር ሁሉም ኢትዮጵያዊ አጠናክሮ በማስቀጠል የአፍሪካ ብሎም የዓለም የብልጽግና ተምሳሌት የሆነች ኢትዮጵያን እውን ለማድረግ በኃላፊነት መስራት ይኖርበታል። በዚህ ፔስ ከሄንበት በአጭር ጊዜ ውስጥ ማለት ነው ትልቅ ታሪክ መስራት እንደሚቻል ከተማዋ በቃ ጥሩ ምሳሌ ሆነው፣ ጥሩ ይሄ ልምድ ወደ ሌሎች ከተሞች የሚሰፋበት አግባብ በአግባቡ ከተሰራ ማለት ነው፣ ሙሉ በአፍሪካ የሚጎበኝ የቱሪስት መዳረሻ የብልጽግና ተምሳሌት መሆን የምንችልበት ሁኔታ ነው። የምናየው አብዛኛው ማህበረሰብ ወይንም ሁሉም ሰው ዲዘርቭ የሚያደርገውን ወይንም የሚገባውን ነገር ላያገኝ ይችል ይሆናል። ነገር ግን ሁሉም ሰው መገንዘብ ያለበት አዲስ አበባ ላይ የሚሰራው የኔ ነው ማለት አለበት። አዲስ አበባ ውስጥ ጽዱ አዲስ አበባን መፍጠር ለእኔ ለራሴ፣ ለልጆቼ፣ ለወደፊት ትውልድ ነው የሚለውን ነገር ማሰብ አለባቸው። እናም ልማቱን መደገፍ አለባቸው። ቅድም ተነስቷል። ፒያሳ ላይ ያኔ ልማት ሲነሳ የነበረው ጩኸት የነበረው ብጥብጥ የነበረው ግርግር እናውቀዋለን። ነገር ግን ሰው ተገንዝቦ አሁን መቼ ይደርሳል ኮሪደር የሚለው እሳቤ እየመጣ ነው ያለው እና ይሄ ነገር መዳበር አለበት። አዲስ አበባ ላይ ብቻ አይደለም መቆም ያለበት። እናውቃለን ከስልሳ በላይ ከተሞች ላይ ኮሪደር ልማት የተሰራ ነው ያለው እንዲሁም ብንችል እስከ ሙሉ ወረዳዎቻችን እንደዚህ ኮሪደር ልማት ማየት እንፈልጋለን። ልጆቻችን ጥሩ የሆነ ነፋሻ ማየር እንዲተነፍሱ እንፈልጋለን። ስለዚህ ህብረተሰቡ መንግስት ጎን በመሆን ያለውን ትንሽዬ ነገር እየለገሰም ቢሆን እየሰጠም ቢሆን አካባቢውን በኮሪደር ልማት በሚጠየቅበት ጊዜ እየሰጠ የበኩሉን አስተዋጽኦ ማበርከት አለበት የሚል ሀሳብ ነው ያለው።